ካሊያን ተነባላለሁ የአገው ምሁራን ማህበር ላይ ነው የመጣሁት የአገው ምሁራን ማህበር ፕሬዚዳንት ነኝ። እንግዲህ በእኛ በነበርንበትና ና እኔም ከመጣሁበት ማህበረሰብ አንጻር ስናየው አንደኛ ህገ መንግስቱ መጀመሪያውም ደረጃ አንድነትን ዳይቨርሲቲንና እኩልነትን ኢንተርቴን የማያደርግ መሆኑ ነው። የኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ሁነ ሳለ እንዲሁም ደግሞ የኢትዮጵያ አንድ ሀገር ሁኖ ሳለ ብሔር ብሔረሰቦች በሚል የሚያከፋፍል እንዲሁም ደግሞ አንድነትን የማያመጣ ወይም ደግሞ አንድነትን ብዝሃነትንና እኩልነትን ዲፋይንድ ያላደረገ ህገ መንግስት መሆኑን ተወያይተንበታል። ስለዚህ ብዙ ሁነን አንድ ነን፣ አንድ ሁነን ደግሞ ብዙ ነን። በዛም ደግሞ ሁሉም ብሔር ብሔረሰቦችና ሁሉም ቋንቋዎች፣ ሁሉም ሃይማኖቶች እኩል ናቸው የሚል ፕሪያምብል ላይ ዲፋይንድ ያላደረገና ይህም ደግሞ ሊስተካከል የሚገቡ ከሌሎች ከክልል ውጭ ያሉ ብሄር ብሔረሰቦች ጋር ተነጋግረን መስተካከል ያለባቸው ጉዳይ ነው። ከህገ መንግስት አንጻር ተወያይተናል። ሌላው ደግሞ ህገ መንግስቱ ለማጆሪቲ ብሔሮች ብቻ ጥቅም የሚሰጥና የማይኖሪቲ ፕሮቴክሽን የማይሰጥ መሆኑን ተወያይተንበታል። እዚህ ጋር እንግዲህ በአብዛኛው ክልል የተቋቋመላቸው ብሔሮች ብቻ የሚወስኑትና ሌሎቹ ደግሞ በሀገራቸው ጉዳይ ላይ የማይሳተፉበት ወይም ኮንሲደር የማይደረጉበት ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ለማይኖሪቲ ፕሮቴክት ማድረግ የሚችል ወይም የማይኖሪቲውን ተሳትፎን ኢንካሬጅ የሚያደርግ ህገ መንግስት ሆኖ ሊወጣ ይገባል የሚል ተወያይተናል። ከህገ መንግስት አንጻር ሌላው ህገ መንግስት ውስጥ ተካተው በግን በይስሙላ የማይ የማይተገበሩ ጉዳዮች አሉ የሚለውን ደግሞ አይተናል። አንደኛ አሁን ቅድም ካነሳው ታራላሊ ራስን በራስ የማስተዳደር የሚል ህገ መንግስት ጋር ተካቶ፣ ግን በግልጽ ደግሞ ራስን በራስ የማስተዳደር ተግባራዊነት ይቀራል። ሌሎች ደግሞ ሁሉም ቋንቋዎች፣ ባህሎች እና ህዝቦች እኩል ናቸው ሲል ሁሉም ባህሎች እኩል ኢንከሬጅ ፕሮሞት የማይደረጉ ሁሉም ቋንቋዎችን በተመሳሳይ የማያድጉበት ህገ መንግስት ላይ የተቀመጡ ተግባራዊ አይደሉም። ሌላው ደግሞ መሬት የህዝብና የመንግስት ነው ሆኖ ተብሎ ተዘርዝሮ እያለ የብሄሮች ሆኖ አንድ ብሔር ከሎት በክልሉ ሌሎችን የብሔር ላይ አካባቢ የሄዱትን ወይም ተንቀሳቅሶ የመስራትን መብትን የሚገድብ በመሆኑ እነዚህ እነዚህ ነገሮችን ሊስተካከሉ ይገባል የሚል ነው። ሌላው ደግሞ ካልቸራል ወይም ምንድን ነው ይሄ ከታሪክ አንጻር ከታሪክ አረዳድ ችግር አለብን። ከዚህ ጋር ተያይዞ የሚነሱ ችግሮች አሉ። አንደኛው የኢትዮጵያ ከአንድ መቶ አመት ወደዚህ የተሰራች አድርጎ የመሳል አንዳንዱ ደግሞ በተወሰነ በዚህ በህዋት ያድግ ጊዜ የተሰራ አርጎ መመልከት አንዳንዱ ደግሞ ከዛ በፊት የነበረው ችግር ነው ብሎ የመመልከትና አጠቃላይ ታሪክ አረዳድ ችግር መኖሩንና ከዚህም ጋራ በተለይም ደግሞ ስፔሻሊ በእኛ በነበረው ዲስኬሽንና የሰለሞናዊ ትርክት ለስራ ፕሮሞት የማያደርግ ባህላትን የሚያበዛ አንዱ ማህበረሰብ ከሌላ ማህበረሰብ ጋራ ከፍና ዝቅ የሚያደርግ ትርክት ያለበት እንደ ፍትሐ ነገስቱን ጠቅሰን እነዚህ እነዚህ ጉዳዮችን የሀገራችንን ከሌሎች ዓለም የደረሰበትን ደረጃ እንድንደርስ የስራ ባህልን የሚያዳብር የእኩልነትን ፕሮሞት የሚያደርግ አንዱን ነጋሽ ሌላውን ደግሞ ተገዢ አንዱን ገዢ አድርጎ የሚመለከት መሆን የለበትም የሚለውን ከዛ ውጭ ደግሞ በአዲስ አበባ ጉዳይ ላይም እንደዚሁም ደግሞ የአዲስ አበባ ጉዳይ እንደሌሎቹ ወጥ በሆነ መልኩ ህግ ሊበጅለት ይገባል። የአንዱ ብሔር ሳይሆን የፌዴራል መቀመጫ በመሆነ በዛ ላይም ኮንሰርን ሊደረግ ይገባል የሚሉ ዝርዝር ጉዳዮች አሉ። ሌላው የስትራክቸራል ችግሮች አሉ። የመልካም አስተዳደር ችግሮች አሉ። ቤዚክሊ ደግሞ አሁን ደግሞ የተፈጠረ ያለው የዚ የጦርነት ጉዳዮቹ በምክክርና ጄኒውሊ መንግስት ፈቃደኛ ሆኖ ነገሮችን በዲስኬሽን ሊፈቱ ይገባል የሚል ኮንሰርን ነበረ። ከሙስና ጋር በተለይ ስትራክቸራል የሆነ የሙስና ስርዓት እየተፈጠረ ነው ያለው የሚል ጥያቄ ማንስተን ነበረ።